ይሄ በዓለም እግር ኳስ ውስጥ ከሚታዩ ታላላቅ ፉክክሮች አንዱ ነው። ይህ ፉክክር የስፖርታዊ ጨዋታን ብቻ ሳይሆን የፖለቲካ፣ የታሪክና የባህልን ጥልቀት ያካትታል። የስፔን እርስ በርስ ጦርነት የዚህ ፉክክር መነሻ እንደሆነ ሲጠቀስ ባርሴሎና የካታላንን ማንነት የሚያንጸባርቅ ክለብ ሲሆን፣ ሪያል ማድሪድ ደግሞ የስፔን ማዕከላዊ መንግስትን ይወክላል የሚል አስተሳሰብ አለ። ይህ ልዩነት በክለቦቹ ደጋፊዎች መካከል ከፍተኛ ፉክክር እንዲፈጠር ምክንያት ሆኗል። በጀኔራል ፍራንኮ የአገዛዝ ዘመናት ባርሴሎና የካታላን ብሔርተኝነት ምልክት ተደርጎ ይታይ ነበር። ይህ ደግሞ ፉክክሩን ይበልጥ አጠናክሮታል። ሁለቱም ቡድኖች የሚያገናኙት ኤል ክላሲኮ ፍጥጫዎች ከፍተኛ ፉክክር የሚስተዋልባቸውና ግ በጣም ብዙ ተመልካቾችን የሚስቡ ናቸው ጨዋታዎቹ ከመጀመራቸው በፊት ያለው ድባብ በጣም ውጥረት የሞላበት ሲሆን ደጋፊዎች በከፍተኛ ስሜት ሲሳተፉበትም ይስተዋላል እያንዳንዱ የዚህ ደርቢ ፍጥጫ በአለም ዙሪያ በቢሊዮኖች የሚቆጠሩ ተመልካቾችን ይስባል በዚህ ደርቢ ታሪክ ውስጥ እንደ ሊዮኔል ሜሲ ክርስቲያኖ ሮናልዶ ዚናዲን ዚዳን ጆሃን ክራይፍ ሮናልዶ ትልቁ ሮናልዲኒሆ ካካ ኔይማር ስዋሬዝ ካርሎስ ቫልዴዝ ካሲያስ ዴ ስቴፋኖ ሪቫልዶ ፒዮል ራሞስ ፒኬ ካርቫል ዳኒ አልቬዝ፣ ማርሴሎ፣ ኤኔስታ፣ ዣቪ፣ ቡስኬት፣ ክሩስ፣ ሞድሪች፣ ቤንዜማ እና ሌሎች ስማቸው በከፍታ የሚነሳ ኮከብ ተጫዋቾች በነዚህ ክለቦች ውስጥ በመጫወት ለፉክክሩ ልዩ ድምቀት ሰጥተዋል። የእነዚህ ተጫዋቾች ክህሎትና ብቃት ጨዋታውን ይበልጥ አስደሳች አድርጎታል። እነዚህ ተጫዋቾች በጨዋታው ታሪክ ውስጥ የማይጠፉ አሻራዎችን ጥለውም አልፈዋል። እንደ ፒያፕ ጋርዲዮላ፣ አንቸሎቲ፣ ጆዜ ሞሪኒሆ፣ ክራይፍ፣ ዚዳን፣ ሪያካርድ፣ ደል ቦስኬ አይነት በተለያየ ጊዜያት በክለቦች ውስጥ ያገለገሉ አሰልጣኞችም ለዚህ ፉክክር የራሳቸውን አስተዋጽኦ አበርክተዋል። ሁለቱም ክለቦች በስፔን ላ ሊጋ እና የአውሮፓ ቻምፒየንስ ሊግን ጨምሮ በርካታ ዋንጫዎችን ለማግኘት ይወዳደራሉ። የክለቦቹ ስኬቶች የደጋፊዎቻቸውን ኩራት የሚጨምሩ ከመሆኑም በላይ ፉክክሩን የበለጠ ያጠናክሩታል። በእያንዳንዱ የውድድር ዘመን ሁለቱም ክለቦች ዋንጫዎችን ለማንሳት ከፍተኛ ጥረት ያደርጋሉ። ሪያል ማድሪድ በአውሮፓ ቻምፒየንስ ሊግ ብዙ ዋንጫዎችን በማንሳት የሚታወቅ ሲሆን፣ ባርሴሎናም በላሊጋ የላቀ ስኬት አስመዝግቧል። ይህ ፉክክር ወደፊትም የሚቀጥል ሲሆን፣ አዳዲስ ተጫዋቾችና አሰልጣኞች ለውድድሩ ድምቀት ይጨምራሉ። ክላሲኮ የእግር ኳስ አፍቃሪያንን መማረኩን ይቀጥላል። የሁለቱ ክለብ ደጋፊዎች ለክለቦቻቸው ያላቸው ፍቅርና ታማኝነት በተጫዋቾቹ ላይ ከፍተኛ ድባብ ይፈጥራል። አዳዲስ ተጫዋቾች ብቅ እያሉ የዚህ ታላቅ ፉክክር አካል ይሆናሉ። ዓለም በቴክኖሎጂና እግር ኳስን በጨዋታ ስልቶች እየተቀየሩ ቢሆንም የክላሲኮ ዋና መንፈስ ግን እንደተጠበቀ ይቆያል። የባርሴሎና እና ሪያል ማድሪድ ፉክክር ከእግር ኳስ ጨዋታ በላይ የታሪክ የባህልና የፖለቲካ መስተጋብር ነው። ይህ ፉክክር በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን ቀልብ በመሳብ የእግር ኳስ ውበትን ያሳያል። ኤል ክላሲኮ የእግር ኳስን ዓለም ለዘላለም የሚወክል ታላቅ ክስተት ነው። በዚህ የውድድር ዘመን በሳምንቱ አጋማሽ ከቻምፒየንስ ሊጉ የሳንሲሮ የግማሽ ፍጻሜ ሽንፈት ማግስት በሜዳቸው ከማድሪድ የሚፋለሙት ካታሎናውያኑ የሊጉን ክብር ለማሳካት ይበልጡን ስለመቃረብ እያለሙ ወደ ሜዳ የሚገቡ ሲሆን፣ ሎስ ብላንኮስ በአንጻሩ በዚህ ዓመት ተደጋጋሚ ጊዜ ድባቅ ከመታቸው ባላንጻ የሊጉን ክብር ለመንጠቅ የሞት ሽረት ትግል ሊያደርጉ እንደሚችሉ ይጠበቃል። የ2024-2025 የውድድር ዘመን ሁለተኛው የሊጉ ክላሲኮ ዕለተ እሁድ የሚደረግ ሲሆን፣ ውጤቱም በዋንጫ ፉክክሩ ላይ ቀጥተኛ ተጽዕኖ እንዳለው ሀቅ ነው። እኛም በዚህ ጨዋታ ትዝናኑ ዘንድ እየጋበዝን ከወዲሁ ተሰናበትን። በያላችሁበት ቸርቆዩልን